አንድ ጥያቄ ነበረችኝ፣ ጥያቄን ልቀጥል እሺ። አንዲትን ሴት አግብተሃት ወደ አረብ ወደ ከሀገር ውጭ ወደ ሳውዲ መሸኘት እንዴት ይታያል? እኔ ከሆን አግብተሃት መሸኘት ከሸሪያ አንግል እንዴት ይታያል ጉዳዩ በሸሪያ አንግል ነው እየተናገርኩኝ ያለሁት። ሰው እንዴት ነው የሚስት አግብቶ ኦዲ ልካታል? ዘመናዊ ባርነት ማለት ነው። ድሮ ላይ ምን ያደርጉ ነበር? ባሪያዎችን አንድ አለቃ ይሄድና ጠንካራ የሆነ ባሪያ ይገዛል ገበያ ላይ። ከገዛ በኋላ ይህም ባሪያውን በቃ እየሰራ ምጣ እየሰራህምጣ ይለዋል። እሱ ቁጭ ብሎ እዛ ቀኑን ሙሉ ያ ባሪያው ሰርቶ የአመጣል ገንዘብ ተቀብሎ ማታ ላይ ይበላል አለቃው። ከዛ ጠዋት ደግሞ ይወጣል ያ ባሪያ፣ አሁንም ሰርቶ ደግሞ ያመጣል ያንን ገንዘብ ላለቃው እየሰጣ፣ በዚህ መንገድ ይኖሩ ነበር። አሁንም እንዲሁ ምን ያደርጋል? ባል የሆነ ገንዘብ ይንትልልና ሚስቱን ይልካታል እየሰራች ወሩም፣ ብሎ ያንን እያሰበ ሁሉ እየደወለ ይጠይቃታል። ስንት ደረስ? ደሞዝ ስንት ነው? መቼም የሚገባው ምንዛሬ ስንት ደርሷል? ላኪ ቶሎ በይላታል። ከዛ እስልምና ይፈቅድልናል ይላሉ። ላ ይህን

ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሩ። አያችሁ፣ የጋብቻ ጣጣ በወንድ ልጅ ላይ የተጣለ የሆነ አለፍትና ነው። ሴት ልጅ አለች፣ ሰርታ ብታስተዳድረው ያውዷቸዋል። ወንድ ልጅ ቁጭ ላሉ ውስጥ እሷ ወጥታ ትሰራለች ምናምን። እሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ መቼ ነው ደሞዝሽ የሚመጣው እያለ ግሩም በግሩ ላይ ሰጥሎ ከዚያ ያስልቃታል፣ ይበላል። ይዛሙ ተቀየረ፣ ህይወት ተበላሸ። ስርዓቱ ተቀየረ። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት፣ እርሱ ሰርቶ ያመጣል። ሚስት ቤት ውስጥ ፏ ብትል ብላ በቃ ልጆቿን በዲን በአክላቅ ላይ ታሳድጋለች። ምን ትላለች ም አሁን እሱ ነው በቃ ቤት ውስጥ እርቆች ብለው እሱ ደሞዝ ይቆጥራል፣ እሷ ሰርታ ታመጣለች ምናምን ይኖራሉ። ወላ ህይወት አያምርም እንደዚህ ሴት ልጅ በዚያች በምታሳሳ ሰውነቷ ደግማ ለፍታ

ሴት ልጅ ሰርታ ልታስተዳድር አይደለም፣ በፍፁም። እሱን ሊያስተዳድራት የሚገባ ለማንኛውም፣ ሚስቱን ወደ ውጭ እየላከ ብር እያስላከ የሚኖር ሰው ይሄ ስህተት ነው። ስለመሄድ ነው የያዘ እሱ ነው ሄዶ ሰርቶ ሚስትን እና ልጆችን ማስተዳድር አለበት። የቀላቸው ሌሎች